በበጀት አመቱ በወንጀል የተመዘበረ ከ400 ሚሊዮን ብር በላይና 16.8 ቢሊዮን ብር ግምት ያለው የከተማ መሬት ከወረራ ማስመለስ መቻሉን የአማራ ክልል ፍትህ ቢሮ አስታወቀ። የአማራ ክልል ፍትህ ቢሮ የሰሜን ጎጃም ዞን ፍትህ መምሪያን ጨምሮ በስሩ ከሚገኙ የፍትህ ጽህፈት ቤት ኃላፊዎችና አቃቢያን ህግ ጋር በ2018 በጀት አመት እቅድ ላይ ውይይት አካሂደዋል። አማራ ሊቁ ተጨማሪ አለው። በውይይቱ የሰሜን ጎጃም ዞንና የባህር ዳር ከተማ አስተዳደር የወረዳ ፍትህ ጽህፈት ቤት ኃላፊዎች አቃቢያን ህግና ከፍትህ ቢሮ ጋር በጋራ የሚሰሩ አካላት የተሳተፉ ሲሆን በፍትህ ስርዓቱ ውስጥ በ2017 ዓ.ም የታዩ ጥንካሬዎችና ድክመቶች ተነስተው ውይይት ተደርጎባቸዋል የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም በ2017 በጀት ዓመት የወንጀልና የፍታብሔር መዝገቦችን በማደራጀት በክልሉ በወንጀል የተመዘበረ ከ400 ሚሊዮን ብር በላይ ማስመለስ የተቻለ ሲሆን ከፖሊስ ጋር በቅንጅት በተሠራው ስራ ደግሞ ከ16.8 ሚሊዮን ብር በላይ ግምት ያለው የከተማ መሬት ከወረራ ማስመለስ ተችሏል ብለዋል። ከ400 ሚሊዮን ብር በላይ የወንጀል በወንጀል የመዘበሩትን የመንግስት ሀብት የማስመለስ ስራ ስራም ሰርተናል። በወንጀል የተቀጡ ሰዎች በወንጀል የገንዘብ ቅጣቱን ለመንግስት ገቢ ማድረግ ስለሚገባቸው ወደ 17 ሚሊየን ብር ለመንግስት ገቢ እንዲያደርጉ ያደረግንበት ዘመን ነው በተለይ ከክልሉ ፖሊስ ኮሚሽን ጋር ባደረግነው የቅንጅት ስራ ከ16.8 ቢሊየን ብር በላይ የሚገመት የከተማ ቦታን ለመንግስት አስመልሰናል እንዲሁም ከ292 ካሬ ሜትር በላይና የገጠር ቦታና ከማ የከተማ ቦታና ከ17.2 ሄክታር የገጠር መሬት ለመንግስት እንዲመለስ አድርገናል። የፍትህና የዳኝነት ስርዓቱን ለማዘመንና ለማሻሻል የሚያስችል የ25 ዓመት የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ ተግባራዊ እየተደረገ ነው ያሉት ቢሮ ኃላፊው፣ የፍትህ ባለሙያው የፍትህ ስርዓትን ለመገንባት በሚደረገው ሂደት የራሱን ድርሻ እንዲወጣም አሳስበዋል። በክልላችን የ25 ዓመት አሻጋሪ እድገትና የልማት እቅድ ፍኖተ ካርታ፣ የ5 ዓመት ስትራቴጂክ እቅድና የ2018 በጀት ዓመት አጭር ጊዜ እቅድ ውስጥ የክልሉን ሰላምና ደህንነት እንዲሁም የህግ የበላይነት ማረጋገጥ፣ ምርታማነትና ቅልጥፍና በማሳደግ ጥራት ያለው ኢኮኖሚ መገንባት፣ ክልላዊ ወጎችን፣ እሴቶችንና ባህሎችን በማዳበር በስነ ምግባር የታነጸ ትውልድ በማፍራት ለተለዩት ስትራቴጂክ ጉዳዮች መሳካት ያለን ሚና በሌሎች አካላት ሊተካ የማይችል መሆኑን በመገንዘብ ይህንን የጎላ ሚናችንን በአግባቡ ለመወጣት የራሳችንን ማዘጋጀት ይገባናል። የሰሜን ጎጃም ዞን ፍትህ መምሪያ ኃላፊ ሰጥ አርጌ መሰሉ በበጀት አመቱ በህገ ወጥ መንገድ የተመዘበረ ከ25 ሚሊዮን ብር በላይ የመንግስት ሀብት ማስመለስ መቻሉን ጠቁመው በክልሉ በተከሰተው ወቅታዊ የጸጥታ ችግር ወደ ስራ ያልገቡ የፍትህ ተቋማትን ወደ ስራ ለማስገባት እንቅስቃሴ መጀመራቸውን ተናግረዋል። በተለይ ከወቅታዊ ሁኔታውና ጸጥታ ችግሩ ጋር ተያይዞ ወደ ስራ ያልገቡ ስራዎች፣ የስራ ክፍሎችና ወረዳ ጽፈት ቤቶች ያልሰሯቸውን ስራዎች በተሟላ መንገድ እንዲሰሩ ወደ ስራ እንዲገቡ ለማድረግ ጥብቅ ክትትል እናደርጋለን። የማይሰራ ተቋም የማይሰራ ሰራተኛ አይኖርም በሚል በዚህ በጀት አመት ወደ ስራ ገብተን የላቀ ውጤት ለማምጣት ጥረት እናደርግበት፣ ርብርብ እናደርግበት ይሆናል የሚል እምነት ነው ያለን። የውይይቱ ተሳታፊዎችም በፍትህ ስርዓቱ ላይ የሚታዩ ክፍተቶችን በማረም የህግ የበላይነትን ለማረጋገጥና ወንጀልን በመከላከል ዙሪያ ከአጋር አካላት ጋር በቅንጅት ለመስራት የቅድመ ዝግጅት ስራዎች መጀመራቸውን ገልጸዋል። የፍትህ ተቋማት ሚናቸውን በአግባብ መወጣት ከቻሉ ለሌሎች የልማት ስራዎቹም በር የሚከፍትና ትልቅ ጉልህ አስተዋጽኦ እንዳለው ግምት ውስጥ በማስገባት እቅዶቻችንና ተግባሮቻችን እነሱ ላይ ሙሉ ትኩረት አድርገን ነው የገባ ነው። አጋር አካላቶች ጋራ እየተቀናጀን ስራዎችን የበለጠ ስራ አሻሽለን፣ ወቅታዊ ሁኔታዎችም ቀዝቀዝ ያሉልን ሁኔታዎች እየተመቻቹልን ከመጡ የበለጠ ስራ ከዚህ የተሻለ ስራ ሰርተን ለማሳየት ነው እቅድ ይዘን ያለ ነው። በየጊዜው እየጨመረ የመጣው የሙስና ወንጀሎች የህዝብና የመንግስትን ጥቅም የሚያሳጡ በመሆናቸው የፍትህና የጸጥታ አካላት ችግሮችን ለመፍታት ተባብረው መስራት እንዳለባቸውም በመድረኩ ተመላክቷል።